በኤርትራ ውስጥ ማንም ቃለ መሃላ ፈጽሞ አያውቅም። አሁን ከኤርትራ ስለወጣው የምፈራው ነገር የለም፣ የኤርትራ ከፍተኛ ዳኛው አነጋጋሪ ምላሽ። ሙሉ መረጃውን በዝርዝር ሰዓታችን በስፋት እናስደምጣችኋለን። በሌላኛው መረጃችን ደግሞ በአሜሪካ ጥቃት በርካታ ኢትዮጵያውያን ስለተገደሉበት አሰቃቂ ጥቃት አምነስቲ ኢንተርናሽናል ጥብቅ መግለጫን አወጣ። ሙሉ መረጃውን በዝርዝር እንመለከታለን። ኢዜማ የዶክተሮች ጉዳይ ከመንግስት ቀና ምላሽ አላገኘም ሲል ወቀሳውን አቀረበ። ይህንን መረጃ በዝርዝር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 ወደ አስቀደምንላችሁ መረጃችን ስናምራ አቶ ሀብታብ የማነ በኤርትራ ውስጥ የከፍተኛ ፍርድ ቤት ዳኛ ነበሩ። አሁን ግን በስዊዘርላንድ ስደተኛም ናቸው። ለስዊዝ ኢንፎ ጋዜጣ በሰጡት ቃለ ምልልስም ሲናገሩ የከፍተኛ ፍርድ ቤት ዳኛ በሆኑበት ወቅትም ቃለ መሐላ አለመፈጸማቸውንም ገልጸዋል። በኤርትራ ውስጥ ማንም ቃለ መሐላ ፈጽሙ እንደማያውቅም አስረድተዋል። ምክንያቱም ቃለ መሐላ የሚፈጸመው በህገ መንግስት መሆኑን የገለጹት አቶ ሀብታብም ለ16 ዓመታት በዳኝነት ሲሰሩ በጊዜያዊነት እንደሆነም ጠቅሰዋል። ጨምረውም አሁንም ድረስ ህገ መንግስት ስለሌለ በኤርትራ ውስጥ ዳኞች የሚሰሩት በጊዜያዊነት ነው ሲሉም አስረድተዋል። ኤርትራ ነፃነቷን ካወጀች በኋላ ከመጀመሪያዎቹ የአስመራ ዩኒቨርሲቲ የህግ ፋኩልቲ ተመራቂዎች አንዱ የሆኑት አቶ ሀብታብ ህልማቸው የህግ የበላይነት የሰፈነበት ማህበረሰብ እንዲፈጠር ማድረግ እንደነበርም ገልጸዋል። በትምህርታቸው ላይ ስለ ወንጀል ህግ፣ ህገ መንግስታዊ ህግ፣ ስለ ሰብአዊ መብት ህግና መሰረታዊ መብቶች የተማሩ መሆናቸውን ተናግረውም በነባራዊው ዓለም ግን እንደሌለም አስታውቀዋል። በህይወቴ አንድም ቀን መርጫ አላቅም። አቶ ሀብተ ማርያም ለትምህርት ወደ ህንድ ሄደው ሲመለሱ ያገኛቸው ሰው ሁሉም እንዴት ተመልሰ መጣ ብሎ እንደተደነቀባቸውም ገልጸዋል። እንደ ኢሮፓያን አቆጣጠር በ2017 ግን ከኤርትራ በመውጣት ስዊዘርላንድ ጥገኝነት መጠየቃቸውንም አስታውቀዋል። አሁን በነፃነት የፈለኩትን እናገራለሁ፣ የምፈራው የለም ማለታቸውን ከዘገባው ላይ ተመልክተናል። ወደ ቀጣይ መረጃችን ስናመራ በአሜሪካ በተፈጸመውና ኢትዮጵያውያንን ጨምሮ በርካታ ስደተኞች የተገደሉበት የየመን የስደተኞችን ማቆያ የአየር ጥቃት እንዲመረመር አምነስቲ ኢንተርናሽናል ጠየቀም። አሜሪካ በሰሜን ምዕራብ የመን የሚገኘው የሳዳ የስደተኞች ማቆያ ማዕከል ሚያዚያ 20 ቀን 2017 ዓ ም የፈጸመችው ጥቃት በዓለም አቀፍ ሰብአዊ ህግ ጥሰትነት ምርመራ ሊደረግበት እንደሚገባ ተቃውሞ ግንቦት 11 ቀን 2017 ዓ ም ባወጣው መግለጫም ጠይቋል። አሜሪካ ጥቃቱን በፈጸመችበት ወቅትም በስደተኞች ማቆያ ማከሉ 115 አፍሪካውያን ስደተኞች እንደነበሩና ከነዚህም 68ቱ በጥቃት መገደላቸውንና 47ቱ እንደቆሰሉ በውት የሚተዳደረው የሀገር ውስጥ ጉዳይ ሚኒስቴርም ገልጿል። የመረጃ ምንጫችን ያነጋገራቸው ኢትዮጵያውያን እንደሚሉትም በጥቃቱ ከተገደሉትና ከቆሰሉት በርካቶቹ አንዳንዶቹም ሁሉም ኢትዮጵያውያን መሆናቸውንም ያምናሉ። በጥቃቱ ከተገደሉት ኢትዮጵያውያን መካከልም ሶስት የአጎትና የአክስት ልጆች በአንድ ላይ ህይወታቸው ማለፉን ቤተሰቦቻቸውም ተናግረዋል። አሜሪካ ከመጋቢት ጀምሮ በጦርነት በደቀቀችው የመን ላይ የፈጸመች ባለው ጥቃት በመቶዎች የሚቆጠሩ ሰዎች መገደላቸውን እንዲሁም መቁሰላቸውን ሪፖርት መደረጉ የመብት ተቆርቋሪው በመግለጫው አስፍሯል። አምነስቲ ባደረገው የሳተላይት ምስሎች ትንተና አሜሪካ በፈጸመቻቸው የአየር ጥቃቶችም በሳዳ ማረሚያ ግቢ ውስጥም የስደተኞች ማቆያ ማዕከል እንዲሁም በስፍራው ያለ ሌላ ህንፃ መመታቱን ለይቷል። በሳዳ ግዛት የሚገኘው የሪፐብሊካንና ና አልታላ አጠቃላይ ሆስፒታልን የጎበኙ የአይን ማኞችም ለአምነስቲ ኢንተርናሽናል እንደተናገሩትም በርካታ ኢትዮጵያውያን ስደተኞች የከፋ አካል መጉደል እናም የአጥንት ስብራትን ጨምሮ ከባድ ጉዳት እንደደረሰባቸውም ተናግረዋል። አንደኛው የአይን ማኝም በሪፐብሊካን ሆስፒታል 25 እንዲሁም ደግሞ ባልታላ 9 የቆሰሉ ስደተኞች መመልከታቸውን ገልጸዋል። ሁለቱንም ሆስፒታል የጎበኙትና በርካታ ኢትዮጵያውያን ስደተኞች ያነጋገሩ ሌላ ማኝም በበኩላቸው ከሌሊቱ 10 ሰዓት በመጀመሪያው ሚሳኤል ሲመቱ ተኝተው እንደነበርም ነገሩኝ። ሲነቁም ዙሪያቸው በተቆራረጡ አስክሬኖች ተከበው ነበር። ድንጋጤና መሸበር ፊታቸው ላይ ይነበባል። አንዳንዶቹ በደረሰባቸው ድንጋጤ መናገር ተስኗቸዋልም ብለዋል። በሆስፒታሎቹ የሚገኙ የአስክሬን ማቆያ ስፍራዎችም በመሙላታቸው ምክንያትም በአየር ጥቃቱ የሞቱ ግለሰቦች አስክሬን ውጭ ላይ ተደርድሮ እንደነበርም አምነስቲ የአይን እማኞችን ዋቢ አድርጎም ገልጸዋል። ሳዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት የሞቱትና የቆሰሉ ሰዎችም አፍሪካውያን ስደተኞች ከመሆናቸው ውጭ በትክክል ከየትኞቹ ሀገራት የመጡ እንደሆኑ የታወቀ ነገር ባይኖርም አብዛኞቹ ኢትዮጵያውያን ሳይሆኑ እንዳልቀሩም የመን ውስጥ ከሚገኙ የኢትዮጵያውያን መረጃ ምንጫችን አረጋግጧል። ስማቸው እንዳይገለጽ የጠየቁት ከአፍሪካውያን ስደተኞች ጋር የሚሰሩ ሶስት ግለሰቦች በበኩላቸውም በዚህ የማቆያ ስፍራ የነበሩ ከአንድ ኤርትራዊ በስተቀር ሁሉም ኢትዮጵያውያን ስደተኞች መሆናቸውን ገልጸዋል። የአሜሪካ የአየር ጥቃትን ተከትሎ የስደተኛ ማቆያ ማእከሉ ሆስፒታሎችን፣ እንዲሁም የአስክሬን ማቆያ ስፍራን ከጎበኙ በየመን ከሚገኙ የአፍሪካ ስደተኞች ጋር የሚሰሩ ግለሰቦች በርካታ ሰዎች መገደላቸውን መስማቱን አምነስቲ በዚሁ መግለጫው ላይ ማስፍሯል። ተቋሙ በስፍራው የወደቁ አስክሬኖች እንዲሁም የነፍስ አድን ሰራተኞች በከፋ ሁኔታ የቆሰሉ ሰዎችን ከተቀበሩባቸው ፍርስራሾች ስርም ለማውጣት የሚሞከርበት አሰቃቂ የሳተላይት ምስሎች እና ቪዲዮዎችም ፈትሿል። ጥቃቱን ተከትሎ በስፍራው የነበሩ የዓለም አቀፍ ቀይ መስቀል ሰራተኞች ከፍተኛ ቁጥር ያላቸው ማቾችን መመልከታቸውን አብዛኞቹም ስደተኞች መሆናቸውን ማረጋገጣቸውን ተቋሙ ያወጣው መግለጫም ጠቅሷል። አሜሪካ ሁቲዎች መጠለያ የሌላቸው ስደተኞችን የሚቆዩበትን ታዋቂ ማዕከል ላይ የአየር ጥቃት ፈጽማለች። ሰላማዊ ዜጎች በዚህ ጥቃት መገደላቸው የአሜሪካ በዓለም አቀፉ የሰብአዊ ሕግ መሰረትም ጥንቃ ጥንቃቄና መለየትን ጨምሮ የተጣሉባትን ግዴታዎችም ተወታ ይሁን የሚለው አሳሳቢ ስጋቶችም የሚጨምር ነው ሲሉ የአምነስቲ ኢንተርናሽናል ዋና ጸሐፊም ተናግረዋል። አሜሪካ ይህንን የአየር ጥቃትን ጨምሮ ሲቪሎች የተገደሉበት እንዲሁም የዓለም አቀፍ ሰብአዊ ህግም ተጥሶ ሊሆኑ የሚችሉበት የአየር ጥቃት በአስቸኳይ ገለልተኛና ግልጽ የሆነ ምርመራ ልታደርግ ይገባል ሲሉ አጽንኦትም ሰጥተዋል። የአሜሪካ ወታደራዊ ማከልዝ የጥቃቱን ኢላማ ባስታወቀው የሀገሪቱ መከላከያ ባለስልጣን በጥቃቱ ሞተዋል የተባሉ ሲቪሎች ጉዳይም እንዲሁም የጉዳቱን ግምገማ እያ ያካሄዱ መሆናቸውን በዚሁ መግለጫቸው ላይም ጠቅሰዋል። ግምገማኑ እንዲሁም ከሲቪሎች ጉዳት ጋር የተያዙ ማናቸውም ድምዳሜዎች እንዲሁም ሊሰጡ የሚችሉ ምላሾች በአስቸኳይ ለህዝቡ ይፋ ሊደረግ እንደሚገባ ነው አምነስቲም የገለጸው። አሜሪካ የሳዳ እስር ቤት ሆቴዎች ስደተኞችን ለማቆየት ይጠቀሙበት የነበረ እንዲሁም በመደበኛነትም ባለም አቀፉ ቀይ መስቀል የሚጎበኝ የስደተኞች ማቆያ ማዕከል እንደሆነ ማወቅም እንደነበረበትም ነው አምነስቲ በዚሁ መግለጫ ላይ አጽንኦት ሰጥቶ የሚያስታወቀው። በተጨማሪም ማንኛውም በዚህ ማዕከል ላይ የሚፈጸም የአየር ጥቃት በሰላ ላይ ከፍተኛ ጉዳት እንደሚያደርስም አሜሪካ ልታውቅ እንደሚገባ አምነስቲም አትቷል። ወደ ቀጣይ መረጃችን ስናመራ ኢዜማ መብትን በሰላማዊና ህጋዊ መንገድ መጠየቅን ይደግፋል። የኢትዮጵያ የጤና ባለሙያዎች ላለፉት ረጅም ዓመታት ከሙያቸው ጋር በተገናኘ በርካታ ጥያቄዎችን ሲያቀርቡ እንደነበር ይታወቃል። ሆኖም ጉዳዩ በቀጥታ የሚመለከተው የመንግስት አካል ቀና ምላሽ ከመስጠት ይልቅ በቸልተኝነት በማየት ተጨባጭ ያልሆነ ተስፋ ከመስጠት የዘለለ ይህ ነው የሚባል ተግባራዊ መፍትሄን ሲሰጥ አልተስተዋለም ሲሉም በተለይም ላለፈው አ የጤና ባለሙያዎች ጥያቄያቸውን በጽሁፍ ጭምር እንዳሳወቁና መልስ እንዲሰጣቸው በአደባባይ እየጠየቁ የሚገኝ ቢሆንም መንግስት ለጉዳዩ ቀጥተኛ መልስ ከመስጠት ይልቅ በተቃራኒው እንቅስቃሴ ሲያደርግ መታየቱ አግባብነት ያለው ተግባር አይደለም። የባለሙያዎችን ጥያቄ የመጠየቅ ህገ መንግስታዊ መብት አክብሮ መንግስት በግልጽ ለጉዳዩ ትኩረት አለመስጠቱ ችግራቸውን የመረዳት ፍላጎት እንዳለው ለማሳየት ሙከራ ለመደረጉና ማስፈራሪያ ዘል አቅላይ መንገድን መከተሉ ሲብስም የተደረጉ ሙከራዎች ካሉ በወቅቱ በተገቢ መንገድ አለማሳወቁ ኃላፊነት በአግባቡ ካለመወጣት የሚመነጭ የመንግስት ስህተት ነው። የጤና ባለሙያዎቹ ጥያቄዎችም ተገቢ መልስ የሚሰጥ የመንግስት አካል በመጥፋቱ ባለፈው ሳምንት ጥያቄው ከፍ ብሎ ወደ ከፊል ስራ ማቆም አድማ አምርቷል። በዚህ ምክንያትም የጤና አገልግሎት ፈላጊው የማህበረሰብ ክፍል ለእንግልትና ለስቃይ እየተዳረገ ይገኛል ሲልም በመግለጫው በዚህም ከቀጠለ ማህበረሰቡ ለተጨማሪ እንግለት እንዳይዳረግ ያሳስባል። ባለሙያዎቹ ፖለቲካዊ አላማ እንደሌላቸውና የትኛውም የፖለቲካ አካል ጥያቄያቸውን ተንተርሶ ትርፍ ለማግኘት እንዳይንቀሳቀስም ደጋግመው ማሳሰባቸው ከዚህ የሚስማማ በመሆኑ መልእክቱን በማክበር ኢዜማ ምንም አይነት ሀሳብ ላለመስጠት በጥንቃቄ ሲመለከት ቆይቷል። ነገር ግን አሁን ያለው እንቅስቃሴ ወደ መፍትሄ ከማምራት ይልቅ እየተወሳሰበ ህዝቡን ከፍተኛ ዋጋ እንዳያስከፍል ብሎም ለተጨማሪ ሀገራዊ ትርምስ የሚጋብዝ እንዳይሆንም ከፍተኛ ጥንቃቄ የሚያስፈልገው ደረጃ ላይ መገኘቱ አሳስቦናል። ሂደቱ በዚሁ ከቀጠለ በተግባርም ለባለሙያው ጥያቄ መልስ ከማስገኘት ይልቅ ጠቃሚ ወዳልሆነ ሀገራዊ አለመረጋጋት የማምራት አዝማሚያን እያሳየ ነው ሲሉም በመግለጫቸው ኢዜማ የጤና ባለሙያዎችን ጥያቄ በአግባቡ የሚረዳውና መብትን በሰላማዊ መንገድ መጠየቅን የሚደግፈው ተግባር ነው። በእርግጥ መብትን ለማስከበር የሚካሄድበት ስልት ግን ዜጎችን ለአደጋ የማያጋልጥ ሊሆን ይገባል የሚል ጽኑ እምነት አለን። ሁላችንም እንደምንረዳው የስራ ማቆም አድማ የማድረግ መብት ለጤና ዘርፍ ሲሆን፣ ቀጥተኛ ገፈት ቀማሹ የሕክምና አገልግሎት ለማግኘት ወደ ተለያዩ የሕክምና ተቋማት የሚመጣው የህብረተሰብ ክፍል መሆኑን እውን ነው። ይህ ከመሆኑ አንጻር አጣዳፊ ሕክምና የሚፈልጉ ዜጎችን በስቃይ ውስጥ የመቆየት ብሎም የመኖር እናም ያለመኖር አጣብቂኝ ውስጥ የሚከት በመሆኑ እንዲሁም ተያያዥ የሞራል ጥያቄ የሚያስነሳ ከመሆኑ አንጻር ትክክለኛ ስልት አይሆንም። ይህን ታሳቢ በማድረግም ወደ መፍትሄው ለሄድና ከአላስፈላጊ ውጥረትም ለመውጣት አንደኛ መንግስት ስህተቱን አምኖ ያለምንም ቅድመ ሁኔታ እየተደረገ ካለው የመብት ጥያቄ ጋር በተያያዘ የታሰሩ የጤና ባለሙያዎች እንዲፈቱ ብሎም በመገናኛ ብዙኃን ወጥቶ ለባለሙያዎቹ ጥያቄዎችም ያለውን መረዳት በአግባቡ እንዲገልጽም እንዲሁም ለመፍትሄው ከባለሙያዎቹ ጋር ተባብሮ እንደሚሰራ ቃል እንዲገባ እንጠይቃለን። የጤና ባለሙያዎች ከስራ ማቆም አድማው ተመልሰው የመፍትሄ አካል ለመሆን ጋር እንዲሰሩ እንጠይቃለን። የጤና ባለሙያ ማህበራትን ያቀፈና የሚመለከታቸውን የመንግስት አካላት ያካተተ ብሔራዊ ግብረ ኃይል ተቋቁሞ በአጭር ጊዜ፣ በመካከለኛ ጊዜ እንዲሁም በረጅም ጊዜ ሊፈቱ የሚችሉ ጥያቄዎችን በመለየት ግብረ ኃይሉ ለባለሙያውና ለማህበረሰቡ የደረሰበትን ውጤት በመገናኛ ብዙሃን እንዲያሳውቅ ምክረ ሀሳባችንን እንገልጻለን። በመጨረሻም በባለሙያዎቹ ደጋግሞ እንደተባለው ከዚህ ሂደት የፖለቲካ ትርፍ ለማግኘት መሞከረን እኛም አብዝተን የምንጠየፈው መሆኑን አሳምረን እናረጋግጣለን። ይህን መጥፎ ሁኔታ እንደ መልካም አጋጣሚ ተጠቅሞ ሀገራዊ ትርምስ እና ውከት በመፍጠር መንግስት ላይ ያለን የፖለቲካ ቅሬታ መወጫ ለማድረግ መሞከር ሆነ ሌሎች አድማዎችን አቀጣጥሎ የመንግስት ስልጣን ለመነቅነቅ የሚሞከር የሞኝ ሙከራ ጊዜው ያለፈበት የከሰረ መንገድ አድርገን የምንረዳ መሆኑን ለመግለጽ እንፈልጋለን። በዚህ የመብት ትግል ውስጥ በሰላማዊ መንገድ ስትሳተፉ እስር እንግልትና አፈና ለደረሰባችሁ የጤና ባለሙያዎች ሁሉ የተሰማንን ሐዘን እየገለጽን በህጋዊና ሰላማዊ መንገድ መብትን መጠየቅ በምንም መልኩ ሊያሳስረና ሊያሳፍረን እንደማይገባ በዚህ መንገድ ጥያቄውን ለማስፈን መንግስት እየወሰደ ያለውን እርምጃ በአስቸኳይ እንዲያቆም ድርጊቱን እኛ ማጥብቀን የምናወግዘው መሆኑን ለማሳወቅ እንወዳለን ሲሉም ነው በመግለጫቸው ያስታወቁት። ውድ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን የሚመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸርቆዩልን